ሰላም በያላችሁበት ይሁን፣ የተከበራችሁ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ተጀምሯል። ሰብለ ጽጌ ዜናዎቹን እየመራው አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ፕሬዚደንት ታዬ አጽቀ ሥላሴ የዘጠኝ ሀገራትን አምባሳደሮች የሹመት ደብዳቤ ተቀበሉ። አምባሳደሮቹ በተለያዩ ዘርፎች የሁለቱን ሀገራት ግንኙነቶች ለማጠናከር መስማማታቸውም ተነግሯል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጥን ባልደረባችን አንዷ አለም እና እነዚህ ስቱዲዮ ይገኛል። እንዴት ነህ አንዷ አለም ያሉህን መረጃዎች መቀጠል ትችላለን። ቀደም ሲል እንደጠቀስሽው ፕሬዚዳንት ታዬ አጽቀሥላሴ ዛሬ ከተለያዩ ሀገራት የተውጣጡ አምባሳደሮች የሹመት ደብዳቤያቸውን አቅርበውላቸዋል። እሳቸውም የሹመት ደብዳቤያቸውን ተቀብለዋል ማለት ነው። እነዚህ የሹመት ደብዳቤያቸውን የተቀበሏቸው አምባሳደሮች የአውስትራሊያ፣ የኩባ፣ የአልጄሪያ፣ የጋምቢያ፣ የጆርጂያ የማይናማር፣ የታይላንድ፣ የቪየትናም እና የቆጵሮስ አምባሳደሮች ናቸው። እነዚህ እንግዲህ በተለይም በተለያዩ ሁኔታዎች ሲሰሩ የቆዩ የነበሩ አምባሳደሮች ናቸው ማለት ነው። የኩባ አምባሳደር ሜልን ስዋሬዝ በተለይም ከዚህ በፊት ኢትዮጵያና ኩባ ታሪካዊ ግንኙነት እንዳላቸው አንስተው ከዚህ በኋላ ደግሞ በግብርና፣ በጤና፣ በትምህርት ዘርፎች የኢትዮጵያና የኩባ ግንኙነት ለማጠናከር እቅድ እንዳላቸውና እንደሚሰሩ ተናግረዋል። የጋምቢያ አምባሳደር ሰላሚ ሁኔታ ቲዎሪ ደግሞ ሁለቱ ሀገራት በተለይም ከቅኝ ግዛት በኋላ በትብብር ሲሰሩ እንደነበር አንስተው ኢትዮጵያ በተለይ ሀገራት ከቅኝ ግዛት እንዲወጡ ያደረገችው አስተዋጽኦ ግንኙነታቸው ለመጠናከሩ ወሳኝ ሚና ያለው ስለመሆኑ አንስተዋል። በሁለትዮሽና ደግሞ በቀጠናዊ ግንኙነት ጭምር ይህን ግንኙነት ለማጠናከር ሀሳብ እንዳላቸውን ያነሱት በትምህርት በቢዝነስ፣ በቱሪዝምና በባለ ብዙ ዘርፍ ዲፕሎማሲ ጭምር የሁለቱ ሀገራት ግንኙነት እንደሚጠናከር አንስተዋል። የታይላንድ አምባሳደር ወይዘር ሞናኮ ጃኑ ማስኮር ደግሞ የሁለቱ ሀገራት ግንኙነት ከዚህ በፊት በተለይም በንግድ ተጠናክሮ የቆየ መሆኑ ይታወቃል። ከዚህ በኋላ ደግሞ በቴክኖሎጂ በባህልና በትምህርት ለማጠናከር ሀሳብ ያላቸው ስለመሆኑ አንስተዋል። የቆጵሮስ አምባሳደር ሳቢስ ቢላድሚር ደግሞ የሁለቱ ሀገራት ግንኙነት እንደሚታወቀው ንግድን መሰረት ያደረገ ሆኖ የቆየ መሆኑን አንስተዋል። በጸጥታ እንዲሁ በንግድ ደግሞ ለማጠናከር ሀሳብ እንዳላቸው አንስተዋል። የሁለቱ ሀገራት ግን ስትራቴጂክ በማድረግ የሁለትዮሽና ባለብዙ ዘርፍ ዲፕሎማሲን ለማጠናከር ጭምር እንደሚሰሩ ተናግረዋል። በቀጣዩ ወርም ደግሞ የቆጵሮስ መንግስት ይፋው የስራ ጉብኝት በውቧ አዲስ አበባ ያደርጋል የሚል ሀሳብም አንስተዋል። ከዚህ በተጨማሪ እንግዲህ ሌሎች አምባሳደሮችም እንዲሁ ሀሳብ አንስተዋል። የኢፌድሪ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው ፕሬዚዳንት ታዬ አጽቀሥላሴ የሀገራቱን አምባሳደሮች የሹመት ደብዳቤያቸውን ከመቀበል ባለፈ በተለያዩ ሀገራት ኢትዮጵያና ሀገራቱ አብረው ሊሰሩ በሚችሉባቸው ጉዳዮች ዙሪያ ውይይት ማድረጋቸውን አንስተዋል። በተለይም ደግሞ በቱሪዝም፣ በቴክኖሎጂ፣ በኢኮኖሚ፣ በትምህርትና በኢንቨስትመንት ሀገራቱና ኢትዮጵያ በጋራ መስራት በሚችሉባቸው ጉዳዮች ዙሪያ አምባሳደር ታዬ አጽቀሥላሴ አንስተውላቸውና አምባሳደ ሚኒስትሮቹም ደግሞ በእነዚህ ጉዳዮች ላይ አተኩረው መስራት እንደሚፈልጉ ቃል መግባታቸውን አንስተዋል። የማይናማር ኤምባሲ ሆን በዚህ ለመክፈት ፍላጎት እንዳላትም ተነስቷል። በማይናማር የሚገኙ ኢትዮጵያን ከችግር የሚወጡበትን መንገድ በዛሬው ውይይት ደግሞ አዲስ ተሿሚ አምባሳደር ጋር ውይይት ስለመነሳቱም ነው ያነሱት። አምባሳደሩ ሰብለ ከዚህ በተጨማሪ ደግሞ በቅርቡ ጠቅላይ ሚኒስትር አብይ አህመድ በቪትናም ጉብኝት ማድረጋቸው የሚታወስ ነው። የቪትናም ግንኙነት ለማጠናከር ደግሞ በይፋው የስራ ጉብኝት ጭምር የመንግስታት ልውውጦች ዲፕሎማሲያዊ ግንኙነት እንደሚጀምሩ በዚሁ ውይይት ላይ ከፕሬዚዳንት አያጽቀ ስላሴ አዲሱ አምባሳደር ጋር ስለመወያየታቸው አንስተዋል። በነዚህና በሌሎች ጉዳዮች ውይይት የተደረገበት የዛሬው ይፋዊ የዘጠኝ ሀገራት የኤምሬት አምባሳደሮች ሹመት ውሎ ይህን ይመስላል። ሰብለ ለሰጠህን መረጃ እጅግ እናመሰግናለን። መልካም ጊዜ ይሆንል። አመሰግናለሁ። ወደ ሌሎች ጉዳዮች እናልፋለን። የወሳኝ ኩነት ምዝገባን በቴክኖሎጂ በማከናወን የተቀላጠፈ አገልግሎት የመስጠት ስራ መጀመሩን የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ገለጸ። አገልግሎቱ ከባህር ዳር ዩኒቨርሲቲ ጋር በመተባበር ያለማውን የቴክኖሎጂ ምዝገባ ሶፍትዌር ለመዝጋቢ አካላት የማስተዋወቅና የኦንላይን ምዝገባውን የማስጀመሪያ መድረክ በደብረ ብርሃን ከተማ አካሂዷል። ደጀኔ በቀለ ተከታትሎታል። የአማራ ክልል ወሳኝ ኩነቶች ምዝገባ አገልግሎት ይፋ ባደረገው መረጃ መሰረት ባለፉት አስር ወራት ብቻ ከ439 ሺህ በላይ የወሳኝ ኩነት መረጃዎች ተመዝግበዋል። ከነዚህ መካከልም ከ36 ሺህ በላይ የወሳኝ ኩነት መረጃዎች በአራት ሪጂኦፖሊታን ከተሞች በሚገኙ 122 የምዝገባ ማዕከላት የተመዘገቡ ናቸው። ተቋሙ ከባህር ዳር ዩኒቨርሲቲ ጋር በመተባበር ያለማውን የቴክኖሎጂ ምዝገባ ሶፍትዌር ለመዝጋቢ አካላት የማስተዋወቅና የኦንላይን ምዝገባውን የማስጀመር መርሃ ግብር በደብረ ብርሃን ከተማ እያካሄደ ይገኛል። የክልሉ ወሳኝ ኩነቶች ምዝገባ አገልግሎት ኃላፊዋ አበዛብህ እንዳሉትም ወሳኝ ኩነቶችን በቴክኖሎጂ መመዝገብ ዘርፈ ብዙ ጥቅም አስከትሏል። በአንድ በኩል የመረጃውን ጥራት ታስጠብቅበታለህ፣ በሌላ በኩል ወቅታዊ የሆነ መረጃ ታገኝበታለህ፣ ከምንም በላይ ደግሞ ገንዘብም ትቆጥብበታለህ። ለምሳሌ በነዚህ በአራት ሪጅዮፖሊታን ከተሞች በዘጠኝ ወሩ ውስጥ ከሁለት ሚሊየን በላይ ለክብር መዝገብ ህትመት ይወጣ የነበረ ገንዘብ ማዳን ችለናል። ለጊዜው የምስክር ወረቀት ብቻ ነው ሀርድ እየተጠቀምን ያለ ነው። እሱንም ወደፊት ፕሪንት አውት ስናደርገው እነዚህ ለህትመት የሚወጡ ወጪዎች ኦልሬዲ እየቀነሱ የሚመጡበት ሁኔታ ይኖራል ተናግረዋል። ሀሰተኛ የወሳኝ ኩነት መረጃና የተንዛዛ ቢሮክራሲን ማስቀረት የዘመናዊ አሰራሩ ትሩፋቶች ናቸው። የከተማ አስተዳደሩ ወሳኝ ኩነቶች ምዝገባ የስራ ሂደት አስተባባሪው ሰለሞን ጌታቸው እንዳሉት ደግሞ በቴክኖሎጂ የታገዘው አሰራር የስራ ቅልጥፍናን የሚያረጋግጥ ነው። ቀድሞ በነበረው እንትን እስከ 30 ደቂቃ ይፈጃል አንድ ባለ ጉዳይ ለማስተናገድ። የአሁኑ ግን በጣም አጭር ሆኖ ከ10 ደቂቃና ከ5 ደቂቃ በታች አንድ የክብር መዝገብ ሹም መዝግቦ የሰርተፊኬቱን የሚሰጥበት አሰራር እንዳለ የሚያሳይ ነው። የወሳኝ ኩነቶች መረጃ ከሚያስፈልጋቸው ዘርፎች መካከል የፍትህ አገልግሎት ዘርፉ አንዱ ነው። የደብረ ብርሃን ከተማ ፍትህ ጽሕፈት ቤት ኃላፊው ተመስገን ዘገየ እንዳሉት ታዲያ የፍትህ አገልግሎት የተሳለጠ እንዲሆን ዘመናዊ የወሳኝ ኩነቶች ምዝገባ ከፍተኛ ሚና የሚጫወት ይሆናል። በርካታ ሽያጮች፣ ውክልና፣ ስመንብረር፣ ዝውውርና የመሳሰሉ የሀብት ዝውውሮች ያሉበት ከተማ ከመሆኑ ጋር ተያይዞ ሰፊ ፎርጀሮ ለመከላከል ያስችላል። በቀላሉ ውጤታማ በሆነ ፍርድ ማግኘት የሚችሉበት ሁኔታ ይኖራል። ደብረ ብርሃን ከተማ የስማርት ሲቲ ጽንሰ ሀሳብ እየተገበረች ነው ያሉት የከተማዋ ምክትል ከንቲባ ወርቅ አለማኮስትሬ ከዚህ ቀደም በልዩ ልዩ ዘርፎች ከወረቀት ነፃ አገልግሎት መስጠት መጀመሩን ጠቅሰዋል። የወሳኝ ኩነት ምዝገባም በታሰበው ልክ ወደ ተግባር ይገባበታል ነው ያሉት። ወሳኝ ኩነትን ብቻ ሳይሆን ሁሉንም ስራዎቻችን ዲጂታላይዝ የማድረግ ስራ በእጅጉ ተይዞ እየተሰራ ነው የሚገኘው ከዚህ ውስጥ አንዱ ደግሞ የምንሰበሰባቸውን መረጃዎች በኦንላይን መመዝገብ፣ በሶፍትዌር መያዝ፣ ከወረቀት ንክኪ ነጻ ማድረግ፣ ተሻጋሪ ሆነው እንዲሰሩ የሚሰራው ስራ ነው ዋናው ማለት ነው። በዚህ መሰረት ስልጠናው እስከሚጠናቀቅ በአግባቡ ስልጠናውን ወስደን መጨረሻም የሚፈለገውን መረጃ በአግባቡ የመያዝ የመመዝገብ ስራ ከኛ እንደሚጠበቅ ታሳቢ አድርጋችሁ የህሊና ቅድመ ዝግጅት እንድታደርጉ ጭምር ለማሳሰብ ነው። ክልሉ በያዘው እቅድ መሰረትም በቀጣዮቹ አምስት አመታት በሁሉም ማዕከላት ወሳኝ ኩነቶች በቴክኖሎጂ ታግዘው የሚመዘገቡ ይሆናል። እንደ አገልግሎት ተቋሙ ኃላፊዋ፣ ማብራሪያ እንደ ክልል 4017 የምዝገባ ጣቢያዎች አሉን፣ 245 ወረዳዎች አሉን። በእነዚህ 245 ና በ4017 የምዝገባ ጣቢያዎች ላይ የዛሬ አምስት አመት ሁሉንም ኦፍላይን ና ኦንላይን በቴክኖሎጂ እናስተሳስራለን ብለን ያቀር ነው። ስለዚህ ያን ስናደርግ የኮራፕሽን የሀሰተኛ ማስረጃ ና ህገ ወጥ አሰራሮችን የምንቀንስበት ለዜጎች አገልግሎቱን ተደራሽ የምናደርግበት እኛ የምናመነጨው ደግሞ ለማንኛውም ተቋም ቅድም ስገልጽ ልህ ለነበረው ለጤና፣ ለትምህርት፣ ለሲቪል ሰርቪስ፣ ለትራንስፖርት መስሪያ ቤት ለእያንዳንዱ አገልግሎቱን ከኛ የሚመነጨውን መረጃ የሚጠቀሙ ተቋማት ለእነሱ ተደራሽ ለማድረግ አቅደን እየሰራን ያለንበት ሁኔታ ነው ያለው። ውይይት መድረኩም የሰሜን ሸዋ ና የደብረ ብርሃን ከተማ አስተዳደር የስራ ኃላፊዎችን ጨምሮ ጀምሮ ከከተማዋ ከሁሉም ቀበሌዎች የተውጣጡ ባለሙያዎች ተሳታፊ ሆነዋል። የከፍተኛ ትምህርት መግቢያ ሀገር አቀፍ ፈተናን የሚወስዱ ተማሪዎችን የማዘጋጀቱ ስራ ተጠናክሮ መቀጠሉን የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ አስታውቋል። በዲጂታል አማራጭ ፈተናውን የሚወስዱ ተማሪዎች አስቀድመው ልምምድ እንዲያደርጉ ተደርጓልም ተብሏል። ስነ ጊዮርጊስ ከበደ ተጨማሪውን ይዟል። የ2017 ዓ ም ሀገር አቀፍ የከፍተኛ ትምህርት መግቢያ ፈተና ከሰኔ 23 2017 ዓ ም እስከ ሐምሌ 8 2017 ዓ ም በበይነ መረብ ና በወረቀት አማራጮች የሚሰጥ መሆኑን ትምህርት ሚኒስቴር ይፋ ማድረጉ ይታወቃል በዚሁ መሰረት የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ ከ1300 በላይ ተማሪዎችን በበይነ መረብ ለማስፈተን ዝግጅት በማድረግ ላይ እንደሚገኝ የመምሪያው ኃላፊ መቅደስ ብዙ ነህ ገልጸዋል የደብረ ብርሃን ከተማ አስተዳደር ትምህርት መምሪያ 1965 የ12ተኛ ክፍል ተማሪዎችን ያስፈትናል በዚህ ዓመት አስር አስፈታኝ ትምህርት ቤቶች አሉን። ከነዚህ ውስጥ አንድ ሺ ሶስት መቶ ዘጠናዎቹ በኦንላይን የሚፈተኑ ናቸው። ስድስት ትምህርት ቤት በኦንላይን ያስፈትናሉ። ሀገር አቀፍ ፈተናውን በበይነ መረብ ለሚወስዱ ተማሪዎች በከተማ አስተዳደር ደረጃ የተዘጋጀ የሞዴል ፈተና በደብረ ብርሃን ዩኒቨርሲቲ ተሰጥቷል። በሞዴል ፈተናው ላይ የተለያዩ ችግሮች ስለማጋጠማቸው አስተያየታቸውን የሰጡ ተማሪዎች ተናግረዋል። ዝግጅት አሪፍ ነው፣ ግን ያው አንዳንድ ጊዜ ሳምስን ማረ በእንትን ነው። በኮምፒውተር ግን አንዳንድ ጊዜ ኮኔክሽን አይኖረውም። እዚህም እንደዛው ብዙ የሚያስቸግሩ ነገሮች አሉ ማለት ኮምፒውተሮቻ፣ ኮኔክሽን የለም በብዛት ተማሪዎቹ ቦታ እየተቀያየረ ነው የምንሰራው። ብዙም ያልተስተካከሉልን ነገሮች አሉ ማለት ነው። ቢስተካከል እርዳታ ቢደረግ ምን ደስ ይላል። ኦንላይን ለመፈተን ክላስ በገባን ሰዓት አንዳንዶቹ ኮምፒውተሮች ያስቸግሩ ነበር፣ ሬክ በደንብ አይሰሩም ነበር ምናምን ነገር ና አንዳንድ ሰዎች ለማስተካከል ያን ነገር እየሞከሩ ነበር። ነገር ግን ቀድሞ ላይክ ተዘጋጅተው ቢጠብቁ ላይክ ኮምፒውተሮችን ሁሉ ነገር ሴትፕ ተደርጎ ቢጠበቅ አሪፍ ይመስለኛል። ምክንያቱም ፈተናው ሶስት ሰዓት ተብሎ ከሶስት ሰዓት በኋላ ነበር የተጀመረው። እንደገና ደግሞ እንደ ሀይለ ማናስ አካዳሚ የቴክኖሎጂ አቅርቦት ምናምን ብዙም የሌላቸው ትምህርት ቤቶች ደግሞ ለነሱ ሌሎች ተጨማሪ ስልጠናዎች ቢዘጋጁ ተማሪዎቹ ጥሩ ውጤት እንዲያመጡ እንዲረዳቸዋል ብዬ ያስባለሁ። ምክንያቱም ቴክኖሎጂ አጠቃቀሙን በደንብ የማያውቁት ከሆነ ፈተናው ላይ ፖይንቶች እንዲያጡ ሊያደርጋቸው ስለሚችል ማለት ነው። ሞዴል ፈተናው ለዋናው ሀገር አቀፍ ፈተና ትምህርት የምንወስድበት ነው ያሉት ወይዘሮ መቅደስ፣ የተስተዋሉ አንዳንድ ችግሮች ከዩኒቨርሲቲው ጋር በመሆን እንዲፈቱ እንሰራለን ብለዋል። ቅድመ ዝግጅት ላይ መሰራት ያለባቸውን ስራዎች በተቻለ መጠን ከዩኒቨርስቲ አመራሮች ጀምሮ ትኩረት ሰጥተው አብረን በጋራ ስንሰራ ነው እየከረም ነው አይሲቲ ባለሙያዎችም አንድ ላይ ሰርተናል። ነገር ግን አሁን ያሉት ኮምፒውተሮች በየክላሱ ወደ መፈተኛ ክፍል ተማሪዎች በሚገቡበት ጊዜ ያየነው የማይሰሩ ኮምፒውተሮች አጋጥመውናል። የተማሪው ቁጥርና ደግሞ የኮምፒውተር የተመደቡበት ክላስ ያለመመጣጠንና አጋጥሞናል። ይሄ አሁን እድል ሰጥተውናል ማለት ነው። ስለዚህ ዋና ፈተና አይደለም ሞዴል ነው ዝግጅት ነው። አንዱም ተጋግዘም መስራታችን ለተማሪዎች ውጤት መምጣት በኋላ ላይ እንቅፋት የሚሆነውን ነገር ቀድሞ ማረም ስለሆነ አላማ አሁን ላይ ትምህርት ሰጥተውናል ማለት ነው። የዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ዶክተር ጌትነት አሸናፊ በበኩላቸው ዩኒቨርሲቲው ከ2013 ጀምሮ የተለያዩ ፈተናዎችን በበይነ መረብ የመስጠት ልምድ እንዳለው ገልጸዋል። ሀገር አቀፍ ፈተናው በሁለት ዙር ስለሚሰጥ በሞዴል ፈተናው ላይ ያጋጠሙ የቴክኒክ ችግሮች እንደማይፈጠሩና በቂ ዝግጅት ስለመደረጉም ተናግረዋል። ለዚህ ፈተና ስንል ያሉንን ሁሉ ጥቅም ላይ እንዲውሉ አድርገናል። ስለዚህ እንደዛ አይነት ቴክኒካል እንትኖች ያጋጥማሉ። በዋናው ፈተና ጊዜ ይህን ያህል ቁጥር አቴታይም አንፈትንም፣ ምክንያቱም በዙር በዙር ስለሆነ የተፈታኙ ቁጥር ይቀንሳል። የምንጠቀምባቸው የላቦራቶሪ እና የኮምፒውተሮች ቁጥርም ይቀንሳል። ያን ጊዜ አስተማማኝ የሆኑ ኮምፒውተሮችን እና ላቦራቶሪዎችን ብቻ ነው የምንጠቀመው። ዛሬ የሚያጋጥመንን ወይ የሚያጋጥመንን ያህል ችግር አይገጥመንም። ተመልካቾቻችን፣ ዜናዎቻችን አሁንም እንደቀጠሉ ናቸው። ታሪክ ያለፈውን ነጋሪ ብቻ ሳይሆን የነገውን ጉዞ ጠቋሚ ሀብት በመሆኑ የታሪክ ስነዳ ላይ በትኩረት መስራት እንደሚገባ ተጠቁሟል። ሀገር አቀፍ የባህል ታሪክና ቋንቋ ልማት ጉባኤ በደብረ ብርሃን ዩኒቨርሲቲ በአጼ ዘርዓ ያዕቆብ የባህል የታሪክና ቋንቋ ልማት ማዕከል አዘጋጅነት ተካሂደዋል። ለአለም ላኩን ዝርዝሩን ይዟል። ሀገር አቀፍ የባህል ታሪክና ቋንቋ ልማት ጉባኤ በደብረብርሃን ዩኒቨርሲቲ በአጼ ዘራ ያቆብ ባህል ታሪክና ቋንቋ ልማት ማዕከል አዘጋጅነት ተካሂዷል። በጉባኤው የታሪክ ሰነዶች ምን ላይ ያተኮሩ ናቸው፣ የአማርኛ ቋንቋ እድገትና ፈተናዎቹ፣ እንዲሁም የተለያዩ ባህላዊ እውቀቶችና ክዋኔዎች ለማህበረሰቡ ያላቸው ፋይዳ ተነስተው ውይይት ተደርጎባቸዋል። ታሪክ፣ ቋንቋና ባህል የሰው ልጆች የሚጋሯቸው የማንነት መገለጫዎች ናቸውም ተብሏል። በደብረብርሃን ዩኒቨርሲቲ የአጼ ዘራ ያቆብ የታሪክ የባህልና የቋንቋ ልማት ማዕከል ዳይሬክተር ዶክተር ዘመን ወርቅ ዮሐንስ ታሪክ ታሪክ ያለፈውን ነጋሪ ብቻ ሳይሆን የነገውን ጉዞ ጠቋሚ ሀብት ነው ብለዋል። የሀገራችን በርካታ የመካከለኛው ዘመን ታሪክ የተሰነደው በውጭ ሀገር ጸሐፍት መሆኑ የሕዝቡን ስነ ልቦና ወግና ባህል በአግባቡ የመረዳትና ሌሎችም የማይረዷቸው ሁነቶች በመኖራቸው የጠራ ታሪክ ሰነድ እንዳይኖር የራሱ ተጽዕኖ እንዳለው አንስተዋል። ኢትዮጵያን በዓለም መድረክ በጉል እንድትታወቅ ካደረጉት አንዱ የመካከለኛው ዘመን ታሪክ የሚባለው ነው። ይህንን ዘመን በተመለከተ በሀገር ውስጥ ከአንድ ከሁለት ባለፈ ኢትዮጵያውያን በጥናት በምርምር የሄዱበት ጊዜ የለም ማለት። በዚህ ደረጃ የመካከለኛው ዘመን የኢትዮጵያ ታሪክ የሚባለውን በጥልቀት ያጠነው የተመራመሩ የሉም። አብዛኞቹ የውጭ የፈረንሳይ፣ የጀርመን፣ የጣሊያን፣ በአጠቃላይ የውጭ ሀገር ምሁራን ማለት ነው። አንዱና ትልቁ ችግር እንዳልኩ የውጭ ጸሐፍት የውጭ ተመራማሪዎች የሀገሪቱን ነባራዊ ባህላዊ እሴት በአግባቡ በሚረዱበት አይነት ሁኔታ ውስጥ አለመኖራቸው ማለት ነው ትልቁ ችግር። ቋንቋና ባህል የአንድ ማህበረሰብ መገለጫ ነው ያሉት አርቲስት ዶክተር አንዱ አለምባተ ውጤታማ ተግባቦት እንዲኖር የሚያስችል ሀብት ነውና ሊጠበቅና በሳይንስ የተደገፈ ጥናት በማድረግ ጥቅም ላይ መዋል ይገባል ብለዋል። ባህል እንግዲህ አንድ ህዝብ መገለጫ ነው ብለናል። ስለዚህ መልማት አለበት። መልማት አለበት ይባል በዛ በባህል ውስጥ ያሉ ታሪኮቹም ይሁን ሌሎች መስተጋብራዊ እውነቶችና ጉዳዮች መጠበቅ መታወቅ መፈተሽ እና በጎ በጎቹ ደግሞ ለማህበረሰባዊ ልማት መዋል መቻል አለባቸው ሁሉም አሰስገሰሱን ያገኘ ነው ሁሉ አይደለም ጎጂ ልማዳዊ ድርጊቶችን ና ባህልን ራሱ መለየት ያስፈልጋል ስለዚህ እነዚህ በጎ የምንላቸው የባህል መገለጫዎቻችን ማዘመን ማዘመን ማለት ደግሞ መልክና ስርዓታቸውን እንዲቀይሩ ማድረግ ሳይሆን እነዚህ ማህበረሰባዊ ጥቅም እንዲሰጡ ማገዝ ማስቻል ዞሮ ዞሮ ለማህበረሰብ ነው ሁሉም ነገር የሚያስፈልገው። በዘርፎቹ ላይ ክፍተቶች ይስተዋላሉ የሚሉት ዶክተር ዘመን ወርቅ ይህንን ለማረም በጥናት ላይ የተመሰረተ ሀቅ ለማንበርም የደብረ ብርሃን ዩኒቨርሲቲና የአጼ ዘርዓ ያቆብ የታሪክ ባህልና ቋንቋ ልማት ማዕከል እየሰራ ነው ብለዋል። ደብረ ብርሃን ዩኒቨርሲቲ ይህን የመካከለኛው ዘመን ጥናት ፕሮግራም ሲጀምር በሁለተኛ በሶስተኛ ድግሪ ቅድም እንዳልኩ ዘርፉን የተመራመሩበት ያጠኑበት የውጭ ሀገር ምሁራን ኢትዮጵያውያን ሰው ነው፣ የውጭ ሀገር ምሁራን ናቸው። ያንን በኢትዮጵያውያን የራስን ታሪክ በራስ ዜጋ ለማስጠናት እሱን ልምድ ታሳቢ አድርጎ የነበረ ፕሮግራም ነው። በዚህ አይነት መንገድ እየቀጠልን ነው ማለት ነው። የጋራ ሀብት የሆነውን ባህል ቋንቋና ታሪክ ጠብቆ ለትውልድ ለማሻገር ሁሉም ማጋዥ ሊሆን ይገባልም ተብሏል። የወል ትርክቶችን በማጎልበት ሀገርን ማጽናት ይገባል ሲሉ የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው አቶ ጥላሁን ሊበን ተናገሩ። ሀገር የሚጸናው ለአሰባሳቢ ትርክት ቅድሚያ በመስጠትና በመግባባት መሆኑን አቶ ጥላሁን ተናግረዋል። ሰለሞን አሰፊ ዝርዝሩን ይዟል። ኢትዮጵያውያን በህብረ ብሔራዊ ወንድማማችነትና ህትማማችነት እሳቤ ረጅም ዘመናትን በአንድነት የተሻገሩ ህዝቦች ናቸው። ለዚህ ደግሞ የወልትርክታቸው ከፍተኛውን ሚና ይጫወታል ይላሉ ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት ዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው አቶ ጥላሁን ሊበን። እኛ ኢትዮጵያኖች ከሰማንያና ከዛ በላይ ብሔር ብሔረሰቦች ያሉባት ሀገር ነች። ይህን አሁን አንድ ማድረግ አትችልም። የተለየ ቋንቋ አለን፣ የተለየ ሃይማኖት አለን፣ ብሔር አለን አለ እንደ ሀገር ስናስብ ግን ልዩነታችን ውበታችን ነው። እንደ ሀገር ደግሞ ስናስብ አንድ ነን። የሚያላዩ ነገሮች ውበታችን ናቸው ብለን መውሰድ ያለብን። የወል ታሪኮቻችን እንደ ሀገር አብሮነታችንን የሚያጠናክሩ ገመዶች እንደሆኑ የሚናገሩት አቶ ጥላሁን ስለ ገዢ ሀገራዊ ትርክት ጠቀሜታ ግንዛቤን ማስፋት ይገባል ይላሉ። እኛ ብሔራዊ ማንነት ያለንን የአደዋ ልጆች ነን። በጀግነት በአብሮነት በአንድነታችን የዓለም የጥቁር ሕዝቦች ምሳሌ ነን። ለመጀመሪያ ጊዜ በታሪክ ነጮችን ያሸነፍና ይሄ ደግሞ የሆነው ዝም ብሎ አይደለም። አብሮነት ነው። አድዋ ራሱ የአብሮነት መገለጫ ነው። በአድዋ ጦርነት አሁን ያለው ብሄር ብሄረሰቦች ነበሩ፣ ስለ ሀገራቸው ግን አንድ ነበሩ። ያንን ግዙፍ የሆነ የጣሊያን ጦር ያሸነፉት አንድ በመሆን አብሮነት ስላላቸው ነው። አሁን ያለው ትውልድ ለአብሮነት ያለው አመለካከት ዝቅተኛ መሆኑ ነው። ዝቅተኛ የሆነበት ድሞ በዋናነት ባለመስራት ነው። በኢትዮጵያ አብሮነትን እየፈተኑ ካሉ ጉዳዮች አንዱ ነጠላ ትርክት መሆኑን የሚናገሩት አቶ ጥላሁን ይህንን የሚሰብኩ አካላት አፍራሽነቱን በመገንዘብ ከድርጊታቸው እንዲቆጠቡም ምክረ ሀሳባቸውን ሰጥተዋል። አሁን ትልቁ ለአብሮነታችን ትልቁ ፈተና የሆነ ኢትዮጵያ ውስጥ የነጠላ ትርክት የበላይነት ነው። ታሪክን አጣሞ መጠቀም፣ ታሪክን አጣሞ ለሌላ ለፖለቲካ ፍጆታ መዋል ሀገራዊ ሴት ላይ ያለ መስራት ሚዲያዎቻችን ለዚህ ተጠቂዎች ናቸው። ብዙ ታሪክ ያለን ያ ብሔራዊ ትርክታችን ነው። አድዋን ማንሳት ይቻላል፣ ብሔራዊ ትርክታችን ነው። አድዋን አጣም የምትጠቀም ከሆነ ነጠላ ትርክት ነው። ወይም አንዱ ጨቋኝ ሌላው ተጨቋኛል ብለ የምታወራ ከሆነም ይህም ነጠላ ትርክት ነው። ትውልዱ ለእኔ ከሚል ይልቅ ለእኛ የሚል እሳቤን በማስፋት ለሀገር እድገትና አንድነት ሚናውን ሊወጣ ይገባል ብለዋል። በተከታይነት አጫጭር ጉዳዮች ወደ እናንተ ይደርሳሉ። መሰረት መቅጫ ታቀርባቸዋለች። የሕዝብ ተወካዮች ምክር ቤት ባካሄደው አራተኛ ዓመት የስራ ዘመን 33ተኛ መደበኛ ስብሰባ ሶስት አዋጆችን መርምሮ አጽድቋል። አንደኛው አዋጅ የደረቅ ቆሻሻ አያያዝና ወጋገድ ላይ ያተኮረ ሲሆን ቀሪዎቹ ሁለቱ አዋጆች የብድር ስምምነቶች ናቸው። የብድር ስምምነቶቹ የግብርና ዘርፍ እንዲሁም የሴቶችና ልጃገረዶች ጤና አጠባበቅ ላይ ያተኮሩ መሆናቸው ተገልጿል። ምክር ቤቱ የቀረቡለትን አዋጆች በሙሉ ድምፅ አጽድቋል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሀደራ አበራ ከዓለም አቀፍ አምሮዊ ንብረት ድርጅት ዋና ዳይሬክተር ዳረን ታንግ ጋር ውይይት አካሄዱ። በውይይታቸው አምባሳደር ሀደራ ኢትዮጵያ ከተቋሙ ጋር ባላት ግንኙነት በአቅም ግንባታና በስልጠና ዙሪያ ቀጣይነት ባለው መልኩ በትብብር ለመስራት ዝግጁ መሆኗን አረጋግጠዋል። የዓለም አቀፍ አምሮዊ ንብረት ድርጅት ዳይሬክተር ዳረን ታንግ በበኩላቸው ኢትዮጵያ በአፍሪካ ባላት ግዙፍ ኢኮኖሚ፣ ባህል እንዲሁም ለፓን አፍሪካውን መሆን ላበረከተችው አስተዋጽኦና የቡና መገኛ ሀገር መሆኗን በማስታወስ ድርጅታቸው ለግንኙነቱ ልዩ ትኩረት እንደሚሰጥ ገልጸዋል። ዋና ዳይሬክተሩ በተጨማሪም በቀጣይ በተለይ በአቅም ግንባታና በስልጠና ዙሪያ ከኢትዮጵያ ጋር አብሮ እንደሚሰራ አረጋግጠዋል። ዘገባው የውጭ ጉዳይ ሚኒስቴር ነው። የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር የምክክር አጀንዳዎቹን ለኮሚሽኑ አስረከበ። የማህበሩን አጀንዳዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርያ እና ኮሚሽነር ብሌን ገብረ መድህን ተረክበዋል። ዋና ኮሚሽነር ፕሮፌሰር መስፍን አርያ የአካል ጉዳተኞች ጉዳይ ሁሉንም የህብረተሰብ ክፍል የሚመለከት መሆኑን ተናግረዋል። ኮሚሽኑ ባለው የአካታችነት መር መሰረት ከአካል ጉዳተኞች ማህበራት ጋር በትብብር ሲሰራ መቆየቱንም አስታውሰዋል። ዋና ኮሚሽነሩ መስማት የተሳናቸውን የህብረተሰብ ክፍሎች አጀንዳዎች ለኮሚሽኑ በማስረከባቸው ለማህበሩ አመራሮች ምስጋና አቅርበው አጀንዳዎቹ የምክክር ጉባኤ አካል እንደሚሆኑ ያላቸውን እምነት ገልጸዋል። አጀንዳዎቹን ያስረከቡት የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ፕሬዚደንት አቶ ዮሐንስ ተክላይ የምልክት ቋንቋ ብሔራዊ ቋንቋ እንዲሆን በዋናነት በአጀንዳዎች ውስጥ መንቀሳቀሱን ገልጸው ኮሚሽኑ በአካታችነት መሪ እየተንቀሳቀሰ በመሆኑ ምስጋና አቅርበዋል። መረጃው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው።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 ከአዲስ አበባ ስቱዲዮ ቀለሞቻችን የተሰኘውን ዘገባ ወደ እናንተ እናደርሳለን። ሁሌም በየሳምንቱ እለተረቡ ምሽት በተመረጡ ወሳኝ ሀገራዊ፣ አህጉራዊ አሊያም ክልላዊ ርዕሰ ጉዳይ ላይ ትኩረቱን ያደረገ ጥልቅ መረጃ የሚሰጥበት መፍትሄ የሚመላከትበት የዜና ወጅ አካል ነው ዜና ትንታኔ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 አሚኮ ጥቆማ በመዲናችን አዲስ አበባ እና በተለያዩ አካባቢዎች የሚከወኑ ሁነቶችን የምንጠቁምበትና መረጃ የምንሰጥበት ሌላኛው የዜና ወጃችን አካል ነው። አማራ ሚዲያ ኮርፖሬሽን ለሕብረተሰብ ለውጥ እንተጋለን።